አንዳንድ ሰዎች በኢንቦክስ ሰሞኑን በኢንቦክስ በሀገራችን ተጨባጭ ሁኔታ ላይ አንድ ነገር በል እንጂ እያሉ ሲወተውጡኝ ነበር። ለጊዜው አንድ ነገር ብዬ አንድ ነገር ለመሆን ስላልፈለጉ? ግን ምን አስጨነቀ በውቄ? አዲስ አበባ ውስጥ መኖር የወሰንክ ቀን፣ ያኔ ከህይወት ጎድልሃል። ልማታዊ መንግስት ባይገልህ ልማት ራሱ ይገልሃል። ከዕለታት አንድ ቀን አንድ ጎስቆል ያለ ሰው ወደ ቢሮ መጥቶ ምርመራ ተደረገለት። ውጤቱን ተመልክቼ በደም ውስጥ ቫይረሱ እንደተገኘበት ከገለጽኩለት በኋላ አይዞህ ምግብህን በተገቢው መንገድ እያበሰልህ፣ ፍሪጅ ውስጥ እያስቀመጥህ የምትመገብ ከሆነ ቫይረሱ አይጎዳህም አልሁት። ጥሩ አለ ሰውየው ትንሽ ከተካገሰ በኋላ ታዲያ ምግቡንና ፍሪጁን መጭመጥ ይችላል? ውሰድ የሆነ ነገር ተዛለኝ። የፈረደበት ባላገር የሆነ የሆነ ጉዳይ ለማስፈጸም አዲስ አበባ መጥቶ ይሰነብታል። ሽንት ቤት ፍለጋ በየካፌው ጎራ ሲል ተበላሽቷል፣ ሰው ገብቶበታል እያሉ ያካልቡታል። በዚህ አይነት ሶስት ቀን ከተሰቃየ በኋላ ወደ አውቶቡስ ተራ በትካዜ አሻግሮ እየተመለከተ እንዲህ አለ። ረዲያ እንዲሁ ሀገር የገብቼ አርቻ አርቻ በወጣልኝ። ሰው ደግሞ ወረፋ የመጠበቅ ትግስቱም ሆነ ጨዋነቱ ጥሎት ጠፍቷል። አንዱ ኩላሊት አለብኝ ሲል አሳለፍ ነው ሌላው ሪህ አለብኝ ብሎ አልፎን ሄደ። ጤነኛ ሆኖ የመኖርን ጉዳት ለመጀመሪያ ጊዜ የተረዳሁት ያኔ ነው። ካሰልቺ ጥበቃ በኋላ እኔም ጎበዝ፣ ትንሽ ራሴን ስላመመኝ አስቀድሙኝ ብል ከፊቴ የቆመው ተሰላፊ በራስ ቆመህ ነው እንዲ ወረፋ የምጠበቀው ብሎ ገገመ። ባላገር ዛሬ ድረስ እግዚአብሔር ሲቆጣ በዝናብ አሪ ያመጣ ብሎ ይተርታል። የቀድሞ ጠቅላይ ሚኒስትር አቶ ተመለስ ዜናዊ እንዳሉት የዲሞክራሲያዊ መንግስት ዋና ተግባር ለዜጎች ሀብትን በኩልነት ማከፋፈል ነው። ግን ምን ዋጋ አለው? በእኛ ሀገር የመንግስት ዋና ተግባር ምክርንና መከራን ማከፋፈል ሆኗል። ሌላው ይቅር፣ አሁን ስለ ሳሙና ጥቅም መንግስት ወጣቱን ሊመክረው ይገባል። ሰው ምን ይለናል አይባልም። ታምኑም ባታምኑም ብታምኑም ባታምኑም ወጣቱ ትውልድ ሳሙና ካተት ብቻ ሳይሆን ከአባላዘር በሽታና ካልተፈለገ እርግዝና እንደሚጠብቀው ጠንቅቆ ያውቃል። ባለፈው አንዱ እንዲህ፣ ባቡሩ ለትንሽ ስቶት ፖሊሶች ያዙትና ስትክለፈለፍ ለአደጋ ተጋልጠ ነበር እያሉ በቆመጥ ወቁት። ሰውየው ከሩምታው ድብደባ ለጥቂት ተርፎ በቃሬዛ ሸክም ወደ አምቡላንስ ሲገባ እንዲህ ሲል ተደምጧል። ባቡሩ እየተመላለሰ ቢገጨኝ እንኳን እንዲህ አልጎዳም። ሎስ አንጀለስ ከመጣው አምስት ቀን ሆኖኛል እና እስካሁን መብራትና ውሃ አልጠፋም የሚገርመው የሚገርመው መብራት ጠፋ የሚለው ቃል ራሱ በእንግሊዘኛ የለም። እኛ ኮንዶሚኒየም ውስጥ ውሃ እንደ ወር አበባ በወር አንድ ጊዜ ብቻ ይመጣል። አንዳንዴ ደግሞ እንደ ወር አበባ ጨርሶ የሚቀርበት አጋጣሚ አለ። እንዲያውም ሰሞኑን የዚህ ዝግጅት አቅራቢ ወንድማችን ይበልጣል ወደ ሎስ አንጀለስ ብንጋብዝህ ትመጣለህ ወይ ሲለኝ፣ አይኔን አላሽም እመጣና ለወዳጆቼ ወግ አቀርባለሁ እግረ መንገዴንም ገላይን እታጠባለሁ። በሀያዎቹ ዕድሜ ውስጥ ያሉ ወጣቶች ስሙኒና ሰላም ምን እንደሆነ አያውቁም። በአሁኑ ጊዜ ኢትዮጵያ ውስጥ ያለውን ግሽበት እንዴት ብዬ እንደምገልጸው አላውቅም። አንድ ድፍን መቶ ብር ለማሳተም አምስት መቶ ብር ያስፈልጋል። እኔ እኮ ሰው መቸገሩን ያወቅኩት ባለፈው ከኤቲኤም ሁለት ሺህ ብር ሳወጣ ከኋላዬ ወረፋ የሚጠብቁት ሰዎች አጨበጨቡ። ደግሞ የሚገርማችሁ ሁሉም ሰው ቀፋ የሆነ ባለፈው በመዲናይቱ የታወቀ ባለ አምስት ኮከብ ሆቴል ውስጥ ሙዝ በዳቦ በልቼ ሰወጣ በር ላይ የቆመው ዘበኛ እየተቀለሰለሰ እጁን ዘረጋልኝ። ብልጭ አለብኝ። ጀለስ ከሆቴል እንጂ ከሀገር የምታስወጣ ይመሰልህ እንዲህ ምን አስበህ ነው? ከአሜሪካኖች በጣም የምወድላቸው ነገሮች አንዱ ደንበኛ የሚያስተናግዱበት መንገድ ነው። አሜሪካኖች መክፈል እስከቻልክ ድረስ ጠብ እርግፍ ብለው ያገለግሉሃል። ለምሳሌ የሆነ ሬስቶራንት ውስጥ ገብተህ በልተህ የቅሬታ ሰበብ ብታጣ የመኮረኒው ቀዳዳ ከመጠን በላይ ጠበበ፣ ወይም ቀይ ስሩ በጣም ቀላ ብለህ ኮምፕሌን ማድረግ ትችላለህ። አወንቱ ስፔክቱ ተ ማኔጀር ብለህ ትቀውጠዋለህ። ማኔጀሩ መጥቶ ልዑልነቶ ምን ጎደለ ጎደለ ምግቡ ልቀይርልዎት ወይ ወይስ እኔ ልቀየርልዎት ብሎ ይሽቆጠቆጣል። በሀገራችን እንዲህ አይነት ነገር የማይታሰብ ነው። ባለፈው አራት ኪሎ የሚገኝ አንድ ምግብ ቤት ገባሁ። ምን ምን አለ? ቆንጆ ሽሮ ተጋቢኖ አለ አለኝ አስተናጋጁ። ከሽሮ ተጋቢኖ ውጭ ምን አለ? ሀፋፍ ይሁንልህ። ሀፋፉ ምንድን ነው? ሽሮ ተጋቢኖና ሽሮ ፈሰስ በመጨረሻ ሽሮ ተጋቢኖ የጤፍ ኩኪስ ከምታክል ኩርማን እንጀራ ጋር አመጡልኝ። ተጋቢኖ የመጣበትን ድስት ተመለከትኩት። አሁን ይሄ ድስት ነው በማርያም ወይስ ወጥ በሸክላ ሲኒ ማቅረብ ተጀመረ? ወጡን በድስቱ አፍ አጮልቅ ያየሁት ድሮ እናቴ በሰታቴ ወጥ ስትሰራ በማንካ እየቆነጠረች የምትቀምሰው ራሱ ከዚህ ይበልጣል። ማኔጀሩን ጥሩልኝ ብዬ ቀወጥኩት። የምግብ ቤቱ ባለቤት እየኮራ እየተጀነነ መጣ። ማኔጀር ነህ? አልኩት። ማኔጀር፣ አስተናጋጅ፣ ቀጠር ነውም፣ ግድ ሆኖብን ነው ቀጠለና ችግር አለ አለኝ። እስኪ የቀረበልኝን ምግብ ተመልከተው፣ ይህን እኮ ሁለት ጉርሻ አደርገዋለሁ። ባለቤትየው ትክ ብሎ እያየኝ ምን አለ እና? ይሄ የሚያሳየው እኮ የምግቡን ትንሽነት ሳይሆን የጉርሻህን ትልቅነት ነው። በቅርቡ አታምኑኝም፣ ክትፎ አማረኝ። ለአስራ ሁለት ዓመት ያህል ከስጋ ታቅቤ ከቆየው በኋላ ክትፎ አማረኝ። ሰው በኢኮኖሚ ምክንያት ከክትፎ ባፈገፈገበት ዘመን እኔና ማሪ ስጋ አልበላም ብዬ በሚዲያ በይፋ መናገሬን አስቤ ተጸጸጡ። ግን አምሮቴ እረፍት ሲነሳኝ በቅርብ ያገኘሁት ክትፎ ቤት ውስጥ ገባሁ። አስተናጋጅ አንድ ቆንጆ ክትፎ መረቅ እንዳይበዛበት ልክ ተደብቆ ጂን እንዳዘዘ ፓስተር ወይም በነነዌ ጾም ላይ ጭቅና ጥብስ እንዳዘዘ ቄስ ዙሪያ ያገባውን እየተገላመጥሁ ክትፎ ወይን በላሁ። ሂሳቡ ሲመጣ ሂሳብ አይመስልም፣ የሆነ መንግስት ከአለም ባንክ ጋር የሚፈራረመው የድብር ስኝነት ያለችኝን ለመክፈል ስሞክር ትንሽ ብር ጎደለኝ። የሆነ ሰባት መቶ ብር ገደማ ጎደለ። ከዛ የሆነ ነገር ብልጭ አለልኝ ድርግም እስኪል ድረስ አልጠበቅኩም። ባለቤቱ ባጠገቤ ሲያልፍ ጉራጌ ክልል ነው፣ ጉራጌ ክልል ነው፣ ክላስተር ቦምብ ነው ብዬ ጮህኩ። አስተናጋጁ ዠደስ ሌላ ሞክር፣ ባለቤቱ ዶርዜ ነው። አስተናጋጅ አቤት ጁስ አለ አለ ፍሬሽ ነው የለም ተመራቂ ነው አንድ ምሽት ከጓደኛዬ ጋር ወደ አንድ ክለብ ጎራል የሆነ በሰፊ ሱሪ ውስጥ የተጠለለ ቀጭን ዘፋኝ በባሊ ላይ የተተከለ ችግኝ የሚመስል እናት ያረገመኝ አባት አረገመኝ ብቻዬን መኝታ አምን ነው ደጋገመኝ እያለ ይዘፍናል። እናትና አባቱ ካረገሙት እንዴት እንዲያለ ድምፅ ሊሸከም ቻለ? እኔ የሞቲቬሽን ስፒከር ብሆን ሊፈጠር የሚችለውን ነገር አስቡት። ህይወት ከብዶሃል፣ አለቃ ያበሳጭሃል፣ ገንዘብ አልጠራቀም ብሉሃል ከመኝታ ለመነሳት ወኔ ታጣለህ። ምኑ ተነካና ገና ሳረን ትበላለህ። ቤታችን የታወቀ ሞጃ ሀብታም ነበር እና አገር ለቆ ወደ አዲስ አበባ ለመግባት ወሰነ። እኔና ጓደኛዬ ዕቃ በማጓጓዝ አገዝ ነው። ዕቃ ከመሸከም ብዛት ዲስካችን ብቻ ሳይሆን አሎሏችን እስኪንሸራተት ድረስ ፈጋል። ከዛ የእሱ ዘመዶች እየመጡ የተራረፈ ዕቃ ማንሳት ጀመሩ። ጠረጴዛ፣ ወንበር፣ ፍሪጅ እንኳን በጊዜው አልነበረም። የዱቄት ማስቀመጫ ምናምን ወሰዱ። በመጨረሻ እኔ ወደ ሰውየው ጠጋብዬ ብዬ ጋሼ እኛ ምን እንውሰድ ስለው እናንተ ሻወር ውሰዱ። አሁን በቅርቡ ያጋጠመኝ ነው። በላዳ የሚያመላልሰኝን ሾፌር የት ላደረሰ ሲለኝ ልክ ከኃይሌ ገብረስላሴ መኪና መሸጫ በር ላይ ስደርስ ጣለኛል። ከታክሲው ስወርድ በአጋጣሚ ኃይሌ በሩ ላይ ቆሞ በአንዱ ኤሌክትሪክ መኪና ላይ ትራንስፖርመር ምናምን እየገጠመ ነበር። ገና ሲያይኝ እኔ ያምልክ እስካሁን በታክሲ ነው እንዲህ የምትጠቀመው አለኝ። አዎ ኃይሌ ትንሽ ሲያስብ ከቆየ በኋላ አልፎ አልፎ በአውቶቡስ ተጠቀም፣ የምጽፈው ነገር አይጠፋል። ሰብስክራይብ፣ ላይክ፣ ኮሜንት እና ሼር በማድረግ ይተባበሩን ዘንድ በትህትና እንጠይቃለን። መልካም ቆይታ።